እንደው የመጣ ሰው በላይ ማን ያነባል ከኔ በላይ ማን ያነባል? እኔ እንደውም እኮ አውርቼ አውርቼ አውርቼ የምሰድበው ሰው ሳጣ ወሬ ሳጣ ኮመንት ማንበብ ጀምራለሁ። ገባሽ ወሬ እንዲመጣ ሞቅ ሞቅ እንዲል አደርጋለሁ። ለዛ ነው ብዙ ጊዜ ኮመንት ማንበብ ከኔ በላይ ማን ያነባል? ፍሬ ነው ሳይቀርታ

ፍሬ አው ከዚህ እንደዚህ የሆነ ሰው ጽፎላት አላውቅም። እንትና ግማታ ምናት እኔ አላልኩም። በጣም ጭስ ነች ግን እንደዚህ ምን እንደምትል ወይ የጣፉት እኔ ያነበብኩት እንጂ ልጇን አነካውም ብላ ልጆቿን ሳጥረገርግላት ደንግጣ

ምን አደርጋቸው መሰለሽ መሰለሽ? ኒ ሮሚ እንዲሆን እናት እንደሱ ሆነው ነበረ። በጻፈው ልጅ ወደ ራሱ እናትህ ሳደርግለን ደንግጦ ይጠፋል። ከዚያ አይደለም እንደዚህ ይላሉ። ሮሚ ማነው ያሳደገሽ እናትህ? ማለት ነው። ማለት ነው። እናቱ በስተቀር አይደለ ሩሚ እንደሱ ስትያቸው አርፈ ቁጭ ይላሉ። ምንድን ነሽ አንቺ? ቅድም ደግሞ እንጀራ እና ከዚህ በኋላ እንደዛ ነው እምላት። ጥሩ ጥሩ ካልጻፋችሁ ግን ብዙ እኮ ነገረኛ ነገርኛ ስለሆንኩ ነው እንጂ ሮሚ ብዙ እኮ ግን መጥፎ መጥፎ አይጽፈንም። በሰው ቤት ካልሆነ በስተቀር ራሴ ቤት ብዙ መጥፎ አይጽፈንም። ነገር ስለምወድ እና ነገራት። ለሮሚ አብራራላት በደንብ ለሮሚ

እኔ ነግሬው ተናግሬው እኔ ጭራሽ ነበር ላይ ይሄ በኋላ ነው። ጓደኛ ነው። እኔ ዚ ቴክታክ ላይ ከመጣሁ ጀምረ ተነካክተን ማናውቀውም። ክፉ ደግም ተነጋግረናል፣ ላይ ሆነ እንደ ጓደኛነት ተከባብረን ነው የምንኖረው፣ ነው ከማንም ጋር መነካካትም አልፈልግም፣ መንወቀር አልፈልግም። ማለት ማንም በሬትም አትነቋቆር ለምትነቋቆር ማንም ሰው ቤታዮም ሆነች ዮኒ ሌላም ላይ የምትነካክሶች እረፉ፣ በቃ

ነገር ነው ምናምን ምናምን ያልኩ እያሾኩ መከራን ነው። አንቺ ሰዓት መጪ በጣም ከፍቶት ነበር ምናምን እንኳን አንዳንዴ ይደብራሉ። ራሱ በመሰለው ይሄ እንዳልሆነ ደግሞ የሚያውቁት ላይፍ ላይ ያለ ሰው ያው እሷ ያመጣች ምንም ሀሳብ የለም። እኔ ነው የተናገርኩት ይህን ነገር፣ ጥያቄም የጠየኩት እኔ ነው። እና ወጥቼ የጠየኩት በቪዲዮ ነው። ቪዲዮ እየተያየ አለ እያአውረው እኔ ነኝ እና ለምንድን ነው እሷ ላይ የሆነ ሌላ ነገር ካላችሁ ደግሞ እርስ በራሳችሁ መነጋገር ትችላላችሁ። እሷ ደግሞ እንደ ጓደኝነት ደንግጣ ነው። ኧረ ኩማን እዚህ ጋር ያላችሁት ሰዎች አድዙት ምናምን ብላ ነው የረዳችሁት እንጂ ምንም ነገር ምንም ምንም እንትን ያለችኝ ነገረች። በዚህ አጋጣሚ በጣም አመሰግናት። ሁላችሁም እዚህ ጋር ያላችሁት ቁጭ ብላችኋል። ይህ

አይ፣ ማርያምን አጻጻፉ ገርሞኝ ነው። እኮ ነው አምጥቶት ነው ብዬሽ እኮ ነው የማይሎት የለም። እና ለዛ ነው ቤታ ምንም ያለችኝ ነገር የለም። አገዝችኝ፣ ረዳችኝ። ቤታ ሳትቀርና ሁሉም ሰው ማለት ነው። ቤታ ምስክር በጣም ነው

እየዘመርኩ

እኔ ግን ን ስላመመኝ እግዚአብሔር ያውቃል የምቆምበትን ቦታ። ለእኔ አይነት ቅዳሴ ጀምሬ ምን ጋር መቆም ምን ጋር መቀመጥ እንዳለብኝ። ሴትዮዋ በቃ ትልቅ ሴት ናቸው፣ እዛ የሚያስቀድሱ ይዘው ዞርኩና ማን የነካኝ ስላቸው ለምን ነኩ ተነሺ ምን አገባው ተንኳሽ ያቁኛል እግዚአብሔር እግዚአብሔር ጓደኛዬ ደግሞ ከውቅ እያየችኝ ልክ ሲነኩሽ ዞረሽ እንዲደምት ይህ አንድረን ፐርሰንት ሹር ነበር አለች። እያየችኝ ያገባውታ። የራስዎትን ያዝሩት፣ ስለ እኔ የሚያውቁት ነገር አለ ነገረኛለ ልካመ መቆምርሶ ነግረው ይነ የምቆሙ የራስዎትን ዛርፈው ይቁሙ አልኳቸው። ን ምንድን ነው፣ እንትን ላይ ነው አለምት። አሁን ጾም ፋሲካ ጾም ሊፈታ ሲል ማታም አንድ ቀን ምናድረው ጾም እኮ አሉ። እዛም ምናድረው ቸርች አላጣሚ ሁልጊዜ ማለት ነው። እኛ ራሱ ተሰብስበን የሰፈር ልጆች ምናምን ነው የምንሄደው። ሮሚ ልክ እንቅልፍ እንደዚህ ስንተኛ በመቋሚያ ቅውር ያደረጉሻል፣ ተነሽ። ከዛ ያው ልጆች ስለነበረ ሳትፈልጊ በግድሽ ግድብ ግብረሽ ተረስተሽ ቁጥር ያለ ዞሪ። ግን እኔ ፈራለሁ። ለምን ነኩኝ? እኔ አልወድም፣ ሰው ሲነካኝ አልወድም። በውጭ ሀገር ደረጃ ደግሞ ሰው መንካት በህግ ይተከለከለል። እኔ ቤተ ክርስቲያን ስሄድ ጤነኛ አሉ፣ ልታመም? ለምን እንደው የሚያውቁት ነገር እስከሌለ ድረስ እኔም በከዘራ ነክተው ተነሽ ማለሽ ደሞ እዚያው ድቁስ ነው ያደረጉኝና፣ ማን ነው ምንድን ነው ይላል